ብዙ ጊዜ ስለ ኢትዮጵያ ቅድስና ሲወራ በጣም ግራ ይገባናል ሌላ ሀገራት ቅዱስ አይደሉም ወይም በእግዚአብሔር አምላክ ዘንድ የተወደዱ አይደሉም ማለት ሳይሆን ኢትዮጵያ የተለየ ነገር ስላላት ነው እግዚአብሔር አምላክ ጋር ያላት ግንኙነት የተለየ ስለሆነ ነው። ለዛም ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የተባለው። ስለዚህ ቅድስናዋን በተለያየ መንገድ ልንመለከት እንችላለን። ለምሳሌ በየቤተ እምነቱ ቃሉ ይሰበካል በየጎዳናው ቃሉ ይሰበካል፣ ቃሉ ይነገራል። ግን ለምሳሌ ሰሜን ኮሪያ ብንሄድ መጽሐፍ ቅዱስ ሲያነብ የታየ ይገደላል። ከዛ በተጨማሪ ኢትዮጵያ ውስጥ የነገሱ ነ የጸሎት ቤት አላቸው እግዚአብሔር አምላክ ጋር የሚገናኙበት ከእግዚአብሔር አምላክ ጋር የሚያወሩበት ጸሎታቸውን ወደ እግዚአብሔር አምላክ የሚልኩበት ቤት አላቸው። የነፍስ አባት አላቸው። ከዛ በተጨማሪም በየዕለት ዕለት ተግባራችን የምንጠቀማቸው መሳሪያዎቻችን፣ ቁሶቻችን ምን ያህል የጠለቀ መልእክት እንዳላቸውና ከቅድስና ጋር እንደሚገናኝ በረም ብላ አሳያችሁ። ለምሳሌ በተለምዶ ጎጆ ቤት እና አሞራ ክንፍ የምንላቸው ቤቶች የሰውን ልጅ ነፍስና ስጋዊ ባህሪያትን በውስጣቸው የያዙ ናቸው። ከላይ ማዕዘን አላቸው። ጎጆ ቤቱንም ወይም አሞራ ክንፍንም ብታዩ ሶስት ማዕዘን አለ፣ ረዘም ያለ ይሄም የነፍስን ኃያልነት የሚያሳይ ነው። ከስር ደግሞ አራት ማዕዘን አለ። ሸጎጥ የሚል የነፍሱ ሰፋ ኃይልና ሶስት ማዕዘኑ ማለት ነው። አራት ማዕዘኑ ደግሞ ከውስጥ ነው። ይህ ምን መልእክትን ያዘለ ነው? የሰው ልጅ ነፍሳዊ ባህሪው ሲያይል ስጋው እንደሚጠነክር ለሌላ ሰዎችም በዓለማዊ ሁኔታ ጋሻ መከታ እንደሚሆን የተራበ እንደሚያበላ ለሌላ ሰው እንደሚጸልይ ከራሱ ስጋዊ ምኞት አልፎ የሌላን ሰው ፍላጎት ምን ያደርጋል? ለማማላት ጥረት ያደርጋል። ይሄም በነፍስ ስናይል የሚኖረን ባህሪ ነው። ቤቱ ላይ ደግሞ ዝናብ ፀሐይ፣ ሲመጣ ሰው ቤት ውስጥ ሳይገባ በረንዳ ላይ ሆኖ ዳሩ ላይ ተጠግቶ መጠለል ይችላል። ስለዚህ እጅግ በጣም ሚስጥራዊ ሀገር እንደሆነች ማሳያ ነው። የምንጠቀማቸው ሌላ ባለሶስት እግር ወንበር ስናይ እቺ በርጩማ የምትባለው ብዙ ጊዜ አሁን ገበያ ላይ ከተማ ውስጥ የለችም፣ ክፍለ ሀገር ላይ አለች። ሶስት ማዕዘን። ስለዚህ ሶስት እግር ምንድን ነው? ሶስት ቁጥር ጽናትን ነው የሚያሳየው። ከዛ በተጨማሪ እላዩ ደግሞ አናቱ ምንድን ነው? ጎድጎድ ያለ ክብ ነው። ሌላ ማዕድ ቤት ውስጥ የምንጠቀመው ጉልቻ አለ፣ ከወንበሩ ጋር ተመሳሳይ ነው። ምጣዱ አለ ማድቤት ለምሳሌ ምን አለ፣ ምጣድ አለ፣ አከምባሉ አለ፣ ከታች ደግሞ ሶስት ማዕዘን አለ። ስለዚህ እጅግ በጣም የረቀቀ ምስጢር እንዳለ ያሳየናል። ሌላኛው ደግሞ ምንድነው መሶብ ምግብ ማስቀመጫ የምንጠቀመው መሶብ ከላይ መሶብን በተመሳሳይ የጎጆ ቤቱን አይነት ቅርጽ ነው ያለው። መልእክቱም ያንን ያዘለን ነው። ነፍስና መንፈስ ያላትን ሰባቱን ባህርያት አጠቃሎ ያዘ ነው። ለዛ ነው ሰው ሰብ ከሚለው የገዝ ቃል መጣ። ይሄም ማለት ሰባት ማለት ነው። ሶስት የመንፈስ ባህርያትና አንድ አለ። ከዛ ሌላኛው ደግሞ ሁለተኛው ምንድነው የስጋ አራቱ ባህሪያት አሉ። እሳት፣ ንፋስ፣ ውሃና ከመሬት ነው የተሰራው። እነዚህ ባህሪያቶቹ ናቸው። የሰው ልጅ ሰው ስንል እነዚህ ባህሪያት አሉ። በአብዛኛው የምንጠቀማቸው፣ ለምሳሌ እንጀራም ክብ ነው። ሽልጦ ምንላት፣ አሁን እየጠፋችው የመጣችሁ ክብ ነው። አምባሻ ሲጋገር ክብ ይሆንና ከዛ ደግሞ ምን ሲቆረስ ለየብቻ ሲወጣ ሶስት ሶስት ማዕዘን ይሆናል። እጅግ በጣም ብዙ መዘርዘር ይቻላል። እጅግ በጣም ብዙ። ስለዚህ ከምንጠቀማቸው ቀላል ትንሽ የሚመስሉ ነገሮች ግን እጅግ በጣም ምን የገዘፈ መልእክት ያላቸው ለምሳሌ ማዕድስን በላ ክብ ነው የምንቀመጠው። ጠረጴዛው የመካከለኛው ክብ ነው፣ እኛም ክብ ሰርተን ነው የምንቀመጠው። ይህ ምንድነው? ሁላችንም እኩል ርቀት ላይ እንዳለን፣ ለሁላችንም ያለው ርቀት ተመሳሳይ እንደሆነ፣ ምንም አይነት መድሎ እንደሌለ ለማሳየት ተፈልጎ ነው። ሌላም ገንቦ የምንላቸው በተለምዶ እንጠቀማቸዋለን ትኩረት አናደረግባቸውም እንጂ በውስጣቸው የያዙት መልእክት እጅግ በጣም የኢትዮጵያን ቅድስና የሚያሳይ አባቶቻችን በየገዳማቱ በየጫካው በየዱሩ ከሚያደርጉት ጸሎት ጾ በተጓዳኝ ደግሞ እንደዚህ የምንጠቀማቸው በየዕለት ተዕለት በሕይወታችን የምንጠቀማቸው ቁሳቁሶች እራሱ ያላቸው መልእክት የኢትዮጵያን ቅድስና በደንብ አጉልቶ አብራርቶ የሚያሳይ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።